የክርስትና እምነት ተከታዮች አብይጾምን ተከትሎ ሁለት ወራት ለሚጠጋ ጊዜ ከቅባት ነክና የእንስሳት ተዋጽኦዎችን ከመጠቀም ርቀው ቆይተዋል። ኢትዮጵያ ባህል ሆኖ ደግሞ በበዓላት ወቅት በልዩነት ስጋና የእንስሳት ተዋጽኦዎችን መመገብ ማዘውተር ይስተዋላል። እንደ ስነ ምግብ ባለሙያዎች አስተያየት ግን ለረጅም ቀናት በጾም የቆየ ሰውነት ቅባታማ ምግብ ሲቀርብለት የጨጓራ አፈጫጨት ሂደትን እንደሚያዛባ ይናገራሉ። በሚደረገው የምግብ አሰራር ለውጥና ቅናሽ ምክንያት ሰውነታችንም ከዚሁ የተለየ የምግብ አሰራር በተለይ ብዙ በመጠን ቀንሰን ከሆነ በተለይ ቅባት በጣም ተገድቦበት ከሆነ የሚሰራው የቅባት መጠኑ በጣም ትንሽ ከሆነ የምግቡ አሰራር ሰውነታችን ከዚሁ አሰራር ጋር ራሱን ያስተካክላል ስለዚህ አንጀታችን ቅባት መፍጨት የሚችለውን ንጥረ ነገር ለምሳሌ ካላስፈለገው ለብዙ ጊዜ እየቀነሰ እየቀነሰ ነው የሚሄደው ማለት ነው በፋስቲንግ የቆየ ምግብ የቆየ ሰውነት በአንድ ጊዜ ቅባት ያለውን ምግብ መመገብ የለበትም ለምን ጨጓራ ጨጓራው ይከብድ ያፈጫጨት ሂደት ሂደቱ እየተዛባ ስለሚሆን ምን ማለት ነው። ለረጅም ጊዜ ካርቦሃይድሬት ማለት ካርቦሃይድሬትና ቀለል ያሉ ምግቦችን ሲመገብ የቆየ ሰውነት በአንድ ጊዜ ፋት ስንመገብ፣ አንደኛ ፋት የሚባለውን ቅባት ያለው ምግብ ሰውነታችን ለመፍጨት ኤንዛይም ኤንዛይም ወይም ደግሞ ቅመማ ቅመም ሰውነታችን ማምረት አለበት። ኤንዛይም ለማምረት ኢነርጂ ያስፈልገዋል። አሁን በአንድ ጊዜ ነው የምናጨናንቀው ማለት ነው ሰውነታችንን። ስለዚህ በጾም የቆየ ሰውነትን ቀስ በቀስ ነው ማላመድ የሚያስፈልገው። ለዚህም በዓላት በመጡ ቁጥር አመጋገብን ማስተካከል እንደሚገባ የስነ ምግብ ባለሙያዎች ይመክራሉ። በተለይም ለረጅም ጊዜ በጾም የቆየ ሰውነትን በአንድ ጊዜ በቅባታማ ምግቦች ማጨናነቅ እንደማያስፈልግም ይመክራሉ። በባህል በፌጦ ተፈትፍቶ እንደዚህ ነው፣ አይደለም የሚጀምረው? ሳይበሉ ቆይተው ከሆነ እና እሱ ራሱ ጥሩ ባህላዊ ማለማመጃ ነው። ቀጠን ያለ ሾርባ በመመገብ ወይም ደግሞ ለምሳሌ ቴምር፣ ሙዝ ለስላሳ ፍራፍሬዎችን በመመገብ ነው እንጂ ወደ ቀስ በቀስ ወደ ቅባት መግባት ያለብን። በሌላ በኩል በበዓል ወቅት ብሉልኝ ጠጡልኝ መባባሉ የተለመደ ከመሆኑ ጋር ተያይዞ ቅባታማ ምግቦችን ከመጠን በላይ መመገብ ይስተዋላል። የስነ ምግብ ባለሙያዎች ይህ ተገቢ አለመሆኑንና መመጠን እንደሚያስፈልግ ይመክራሉ። አሁን በእንትን በእኛ በስርዓተ ምግብ ለአንድ ሰው በቀን እስከ ሁለት እስከ 2000 ካሎሪ ኪሎ ካሎሪ የሚባል አለ፣ እና እስከ 2000 ኪሎ ካሎሪ ነው የሚያስፈልገን ነው የምንለው። እና ከፋት የሚያስፈልገን ከ15 እስከ 30 ፐርሰንት ነው፣ ከፋት ካሎሪ እንድናገኝ የሚፈለገው። እንደ እንዳያመኝ ዛሬ በዚች በዚች መጠን አድርጌ ስ ቀስ ብዬ ልቀጥል፣ ይህንን ነገር ባልጨምርበትስ ለበኋላ ቢቆየስ የሚሉት አካሄዶች በጣም ያስፈልጋሉ እና ማስተዋልብ ማለት በጣም ወሳኝ ነው። ባለሙያዎቹ በበዓላት ወቅት ስጋና የወተት ተዋጽኦችን ብቻ ከመመገብ እና የጾም ምግቦችን ከገባታ ከማራቅ ይልቅ አጠገቡ አትክልትና ፍራፍሬ መጨመር እንደሚያስፈልግም ገልጸዋል። ሳይድ ባይ ሳይድ የጾሙንም የፈስጉንም እያጣጣምን ብንመገብ የተሻለ ነው የሚሆነው። አንደኛ ሄልዚ ነው፣ አንደኛ ጤናማ ነው። ሁለተኛ በልተንም አንታመምም። አትክልቶች ደግሞ ለብግነት ተከላካይ ናቸው ሰውነታችሁን ውስጥ ሁል ጊዜ ከስጋው ማጠገብ ከጥብሱ ማጠገብ ከስጋ ወጡ ማጠገብ፣ አንድ ቁርጥ ከተበላ ቀን ማታ ደግሞ አትክልት የሆነ ምግብ መመገብ። ጥንቃቄ ጎደሎ አመጋገብ የሆድ መነፋት፣ የምግብ አለመፈጨት፣ የሆድ ቁርጠት፣ የጨጓራ ማቃጠልና ሌሎች ህመሞችን ሊያስከትልም እንደሚችል ያስገነዝባሉ። ሆድ መነፋት፣ የምግብ አለመፈጨት ችግር ያጋጥመናል። ከዛ ጋር ተያይዞ ደግሞ ኮሌስትሮል የመሳሰሉ ነገሮቻችን ደግሞ ይጨምራሉ። ከዛ አላስፈላጊ የሆነ የህክምና ወጪ ውስጥ ነው ደግሞ ምን ገባው አትክልቱን ሰላጣውን አሁን ከመስመር አስወጥቶ ሁልጊዜ ስጋ ስጋ ስጋ የሚሆን ጾም እስከሚገባ ድረስ ከሆነ ተደራቢ ተደማማሪ የሆነ ሰውነታችን ላይ አሁን የእንስሳ ተዋጽኦ የሚገኝ ቅባት ለምሳሌ የሰውነታችንን ቅባት መጨመር አደ የደም ኮሌስትሮል የሚዛውረን የመጨመርን ትናቅሙ ከፍ ያለ ነው ለማወፈር ያለውን ትን ከፍ ያለ ነው። የደም ግፊት ያለባቸውን ሰው እነዚህን ሁሉ የማባባስ ሁኔታው። በዚህም በበዓል ወቅት ቅባት የበዛባቸውን ምግቦች በመጠኑ መመገብ ያስፈልጋል ያሉት ባለሙያዎቹ፣ አመጋገባችንን በእቅድ ማስተካከልና ጤናማ የአመጋገብ ስርዓትን መከተል እንደሚገባ አሳስበዋል።